በዚህ ቤት ደናደራችሁ ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ጎድኔው ሲዘን መተና

ምክንያቱም የተወለድነው ለመጨመር የምንኖረው ለማሸነፍ ነው። ምንም አይነት ነገር ሊያቆመን የሚችል ነገር የለ። እናቴ እውነት ነብራቸ ዲያብሎስ ነው ኒውትራላይዝ ተደርገው ኦንሊ ፕሮብሌም ዲያብሎስ ነበረ። እሱ ኒውትራላይዝ አደረገው ስሙ ይባል። ከዛ ውጭ አለው ኖባዲ ሰው አያቆመን፣ ክፉ ሰው አያቆመንም። ያ አንስቶበ ነው አላችሁ። የማይቆም ህይወት ነው ያለ ስቲቫኖስ ጀማይ ቆም ሕይወት ነው ያለው። ጀማይ ቆም ሕይወት ነው ራይ አሁን ምን ትበላለህ አይደለም ነገር ማለት። አሁን ምንድን እየሆነ ያለው አይደለም ነው። እሱማ አሁን የሆነውን የሚነግረው ራይ ግን ሩቅ ታይ አይ ሲጥራ ብዙ ሺዎች ወደ እግዚአብሔር መንግሥት ሲፈሱ

በሰዎች ሁሉ ህይወት ላይ ተጽዕኖ መምጣት አስጀመሩ አይሴት ይህ ቸርች ሳይጀመሩ አንድ ጊዜ አንድ ቸርች ላይ እንደዚህ ሰማሁ። በጣም ያሳዘነኝ ከብዙ ጉዞ በኋላ ጥያቄ ተነስ ራያችን ብዙ ንነገርበት እና ተስማምተው ራያቸው አ እሱ ራይ ሳይሆን ፕሮጀክት ራይ፣ ስሙ በግሩፕ አይሰጥ፣ ራይ ለግለሰብ ስ ያ ግለሰብ ወደ ግሩፑ ይለቀው። የዝም የመጽሐፍ ቅዱስ ክፍል ላይ ሙሴ ነው ራዩን ተቀብሎ የመጣው። ለዚህ ነው ማርያም እና አሮን የሚበሳጭ። ማርያም እና አሮ አብሮ አላዩ፣ እሱ ያየውን የነገራት። ለዚህ ነው እግዚአብሔር ሁልጊዜ የሚወግነው ምክንያቱም የተሰጠው ራዕይ ሁልጊዜ በግል ነው ይመጣ። ጳውሎስ አሁን ሄዳችሁ ሌላ ቦታ ማንበብ ትችላላችሁ፣ ሐዋርያ ስራ ምዕራፍ ዘጠኝ ላይ ሐዋርያ ስራ ምዕራፍ ስታነበውት ሁላችንም ብርሃኑን አይተናል፤ ድምፁን ግን አልሰማም። ለምን በኮሚቴ ራዕይ አይሰጥም? እግዚአብሔር ራዕዩ ለግል ነው የተሰጠው። የኮሚቴ ራዕይ የለም። ግሩ ታስ አገር እንደ አገር መሪ የሚያስፈልግ የሚያይበሪ ዳሷ ጠቅላይ ሚኒስትር መለስ ዜናዊ ዩኒክ የነበሩ ማለት አንዳንዴ አሜሪካ ፕሬዚዳንት ያላዩትን ያ ቀድመ ዳሷ ሰፕራይዝ ያደረጓቸው ነበር። በጣም ታፍተናጋሪ ስለነበሯ ሰዎች የማያወትን ቶሎ ያ እግዚአብሔር ምድርን ሲማርግ የሚሰጠው ራዕይ እንጂ እና የሚያይሰው እንጂ ገንዘባል

ቪዥን ወቁት ለአንድ ሰው ቢሰጥም ከአንድ ሰው ግን ይበልጣል። ስ ቪዥን ወደ ሰዎች ኤክስፓንድ ቢደረግ፣ ከዛ ምንድን ነው ያደረጉት? ሁሉም ሰዎች ያንን ቪዥን ካች ያደረጉትና በዛ ቪዥን ውስጥ ሆነው የነሱን ቪዥን አምፕ ያደረገው። ለምሳሌ በዚህ ራይ ውስጥ አድገው ሰዎች እግዚአብሔር ቤተክርስቲያን ሊከፍቱ የሚናገራቸው ሰዎች እንደሚመጡ አውቃለሁ። እና የመጀመሪያ ረዳታቸው ወንበር ብሰጣቸው አብራቸው መቆማው መሳሌ ይላቻ ሃሌሉያ ቻቹ እንዲመሰርቱ መረዳቸው ታሰ ሲጋን ኦልዌይዝ ዴ ማስት ሪኮግናይዝ ሳምቲንግ። ብዙ ጊዜ ችግሩ ምንድን ነው፣ ለምሳሌ አንዳንድ ሰው በቢዝነስ ውስጥ ራዕይ ይሰጠዋል። እግዚአብሔር በሰጠው በትልቁ ራዕይ ውስጥ የቢዝነስ ራዕይ ይሰጣቸዋል። የቢዝነሱ ራዕይ ታርጌቱ ምንድነው? ይሄኛውም ትልቁን ራዕይ ፋይናንስ ማለት ነው እና ሰውዬው ፕሮስፐር ያለው እግዚአብሔር በየስፍራው ነው። በትምህርት ሊሰጣችሁ በተለያየ ዳይሬክሽን እግዚአብሔር ይሰጣችሁ ሲሰጣችሁ በትልቁ ሲጠቃለል እና ሁሉም ትልቁን ምራ እየፈጸመው የእሱ ምራ አቦ ይፈጸም። እግዚአብሔር በመንግስቱ ውስጥ ፈንክሽን ነው ያለው። የእግዚአብሔር መንግስት አካሄዳል፣ አሰራራል። እግዚአብሔር መንግስቱ ውስጥ አሰራሩን ሳጣቁት ብትሳሳቱ የናንተ ጥፋት ነው።

እግዚአብሔር መንግስቱ ሕጎቹ ሳናቃቸው ባናቃቸው ፈንክሽን ያደርግ ስለዚህ አለማወቅ ኤክስኪውዝ አይሆን ስለማላቅ ነው አይባል ማወቅ ነው አውቃለሁ እግዚአብሔር የሰጠን ራያን የሰጠን ራይ ግልጽ ነው እሱ ምንድነው ነው ሰዎችን ሁሉ ከመንፈሳዊ ውድቀት በማንሳት ወደ ከበረና ወደ ላቀ ህይወት ውስጥ ማስገባት ትምህርቱ አላበቃም። ከዚህ ጠቃሚ ማስታወሻ በኋላ ይቀጥላል። ከዚህ በፊት የእግዚአብሔር ሰው መጋቢ ተዘራ ያሬድ ያስተማረባቸው ርዕሶች በኤምፒ3፣ በዲቪዲ፣ በሲዲ፣ በሞባይል ፎርማቶች ተዘጋጅተው ቀርበዋል። በተጨማሪም ድረገጻችንን ግሎሪየስ ኢትዮጵያ ዶት ኦርግን ይጎብኙ። ተባርካችኋል። አሁን ትምህርቱ ይቀጥላል። መልካም ቆይታ። ወደ ሁለት ህይወት ውስጥ ማስገባት ማንሳት አይደለም። ታርጌቱ የመጨረሻው ማንሳትና ማስገባት፣ የእግዚአብሔር ታርጌት ሁል ጊዜ ማንሳት ብቻ አይደለም። ሰው ጭቃ ላይ ወድቆ ነበር አንስተው መሄድ አሁን ለምሳሌ አንድ ሰው ጭቃ ላይ ወድቆ ብናገኘው እጃችንን ሰተን ነው ሰው አንድ ስቴፕ ነው ሰው እግዚአብሔር እሱም ብቻ አይደለም ያስብ፣ ልብሱን መቀየር ያስባል። ጭቃ ላይ ቀጥሎ ማይወድቅበትን ሲስተም መቅጠብ ይፈልጋል። ከዛ ሰውየው ሌላ አለም ውስጥ መቅጠብ እግዚአብሔር የሰጠን ራዕይ ሰዎችን ሁሉ ከመንፈሳዊ ውድቀት ሰዎች ሁለት አይነት ሰዎች ነው ያሉት። ክርስቲያን ናቸው አንዳንዶቹ አንዳንዶቹ ክርስቲያን አለ እራሷ እግዚአብሔር በጌታ የሆኑ ሰዎችን ይሰጠን። ዋይ ሲባል ውድቀት ውስጥ ያሉት ልናነሳቸው ተጠርተን የወደቀን ሰው ልናነሳ ያሉ ስፒሪቹዋል ላይፉን እናነሳል። ወቁት የሁሉ ውድቀት መነሻ መንፈሳዊ ውድቀት ዓለም ዛሬ ላለችበት ውድቀት የደረሰችበት ዋናው ሪዝን ስፒሪቹዋል ውድቀት። ስለዚህ ከመንፈሳዊ ውድቀት ስናነሳው እና ወደ ክብር ህይወቱ ሲገባ ዳሰ ሰውየው አሁን ህይወቱ መቀየር ይጀምራል። አስተሳሰቡ መቀየር ይጀምራል። አነጋገሩ መቀየር ይጀምራል። አካሄዱ መቀየር ይጀምራል። ስለዚህ የት ነው ያለሁት? ቸርችን አይደለም ጆይን ማድረግ ያለባቸሁ፣ ራዕይን ብዙ ሰዎች ቻርቹን ጆይን ያደርጋሉ። ቻርቹን ለቆ ይላል ዮሐንስ። እነዚህ ሰዎች ምን አለ? ድሮም ከኛ ጋር አልነበሩም። ከኛ ዘንድ ወጡ፣ ከኛ ጋር ቢሆኑ ኖሮ አብረውን በቆዩ ነበር። ከኛ ዘንድ የወጡበት ሪዘን ከኛ ጋር ስላልነበሩ ነው። ጉባኤውን እንጂ የተቀላቀሉ ራዕዩ ነው። እግዚአብሔር ወደ ራእይ ነው የሚጠራው። ሰዎች እዛ ራእይ ውስጥ ትሬን ያደርጋቸዋል፣ ያሰለጥናቸዋል። ከዛስ ያስታጥቃቸዋል ውላችሁን ከሰጣችሁ በኋላ ሰራተኛ ያደርጋል መልሶ እዛው ራዕይ ውስጥ ፓርት፣ አሁን ፕሪቪዥን ፓስተር ተዘራ ሲናገር የሰማሁት ነው። ከእሱ ወደ እኛ መጣ ምን አሁን የኔም ራዕይ ነው ደግሞ እኔ እኔ በዚህ ስለዚህ የእኛውን አኮምፕሊሽ ይኛን አኮምፕሊሽ ወቁት። በዚህ ራዕይ ውስጥ አቅርቦታል። የጥበቃ አቅርቦታል። የገንዘብ አቅርቦታል። የበረከተ አቅርቦታል። የገንዘብ አቅርቦታል ለምን ሲባል የማንሆንበት ተገጥሞልን። ድህነት በጣም ነው የምንጠላው። ከሰይጣን ቀጥሎ ምንጠላው ማንን ነው? ሁለተኛ ጠላታችን ስ ምክንያቱም መጽሐፍ ቅዱስ ሲናገር ደሀ ቀስ ብሎ ይናገራል። መጽሐፍ ቅዱስ ነው። እኔ ባለመጽሐፍ መጽሐፍ ቅዱስ ጌጣ ወይ፣ አመሰግናለሁ ስላልጻፍኩት እኔ ብጽፎ ኖሮ ራስ ስለጻፍክ ሆነ ይባላል። ግን ያ ጻፈው ጌታ ደግሞ ይህ ጻፈው ሰለሞን። ደሃ ቀስ ብሎ ይናገራል። መክብብ ላይ ሲናገር ደግሞ አንድ ጠቢብ፣ እኔ ይጣላብኛል ጠቢብ ሆኖ ደሃ መሆኑ በጣ በጣም ያናድደኛል። አንድ ጠቢብ ደሃ ነበረ፣ ከተማይቱ እጣፋ ነበረ፣ ጠቢብ ደሃ ሰው አዳናት። ነገር ግን ያንን ደሃ ማንም አላስበውም

ምክንያቱም ክርስቶስ ኢየሱስ ስለኔ ደሃ ሆኗል። በሱ ድህነት እኔ ባለ

መበልጸግ ማለት የእግዚአብሔርን መንግስት ማስፋት ማለት ነው። ስትበለጽጉ ታውቃላችሁ። ሁልጊዜ ነው ገንዘብን ሳስበን የማስበው ምንም አይደለም። ሌላ የሚያሳስበኝ እንድሩ ሰርተን እንዲሰብከን ይህን አርገን ይህን አሰርተን ሰርተን፣ በየገጠሩ ገብተን ታስቡ። በቃ ገንዘብን ማስበው ሌላው ምርቃት ነው። ሌላው የሚበላው፣ የሚጠጣው፣ የምትለብሰው፣ የምትነዳው ነገር በሙሉ እሱ እንደ ምርቃት ነው። ቲንግ ቲንክ ቲ እግዚአብሔር ይሄንን ምድር አስወርሶ ላስቲክ ቤት ውስጥ ሰዎችን ስታዩ ሰርታችሁላችሁ፣ ምን አለበት አሁን? ላስቲክ ቤት ውስጥ የሚያመልኩ ክርስቲያኖች አላያችሁ? ከዛ ስታዩ በቃ ፕላን አውጡ። እኔ ሰረዋል፣ ምን አለበት አሁን? ለዚህ ያበለጽጋችሁ ሰራ። እኔ ሰረዋል። ይቅርታ አልኩልን፣ ይቅርታ አልኩልን። ይሄንን ቤተክርስቲያን እንድሰራው ጌታ ተናግሮኛል። በተሰበሰብበት ቦታ። ስለዚህ አሁን በዚህ ሰዓት ይሄንን ቦታ ለሚቀጥለው አንድ ወር ሰርቼ አስረክባችኋለሁ። ለጊዜው ተለዋጭ ቦታ አዘጋጅቼላችኋለሁ። እዚህኛው አዳራሽ ውስጥ ተጠቀሙ። ታሰቡ፣ እግዚአብሔር እናንተም የሚያስበው ቲንክ፣ ትልቅ ነገር ማሰብ ጀምሩ። በእግዚአብሔር መንግሥት ውስጥ የሆነ ቤተክርስቲያን ዘጠኝቱ ወይ ስታልፉ የሆነ ነገር አያችሁ፣ ትንሽ ነገር አያችሁ ወይ፣ ሙዚቃ መሳሪያ ሊገዙ ተቸግረው ሰማችሁ፣ ችግር አያስፈልገውም። አሁን ማንነቴን ማወቅም አይጠበቅባችሁም ገንዘቡን ልኬላቸዋለሁ፣ ሙዚቃ መሳሪያው ተገዝቷል። እግዚአብሔር ለእሱ ነው የጠራኝ በሉ ስዜ እግዚአብሔር ለዚህ ነው የጠራኝ፣ እግዚአብሔር ለዚህ ህይወት ነው የጠራኝ። እኔ በጌታ በኢየሱስ ስም እኔ እንደሚጠጣ ገነት ሆናል፣ ለብዙ ሰዎች በረከት ሆናለሁ። በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን አምናለሁኝ በዚህ አሁን በሰማችሁ ትምህርት ውስጥ ብዙ መልካም ነገሮች እንዳገኛችሁ መጽሐፍ ቅዱስ ስለ ራእይ የሚነግረን ነገር በጣም አስደናቂና አስፈላጊ ነው ራእይ የሌለው ህዝብ መረል ይወጣል ብሎ መጽሐፍ ቅዱስ ይናገራል ራእይ ማለት ቄላይ ቆመው ዘይድን ማየት እንደሆነ ስንነጋገር ነበረ መነሻ ላይ ሆነን መድረሻውን የምናይበት መንገድ ማለት ነው ራእይ ማለት ራእይ የሌለው ህዝብ መነሻ ላይ ሆኖ መድረሻውን ስለሚያቅ የሚሄድባቸው መንገዶች በሙሉ ልክ ይመስሉታል መጽሐፍ ቅዱስ ለዚህ ነው እግዚአብሔር አስቀድሞ ሁሉን ነገር ቀድሞ በራዕይ መልኩ የሚሰጠን። ራዕይ ያለው ትውልድ የሚያይ ትውልድ ነው። በዚህኛው ዓይኑ የሚያይ ትውልድ ማለት ሳይሆን በውስጠኛው ዓይኑ የሚያይ ትውልድ ማለት ነው። ከውስጥ አይቶ ወደ ውጭ የሚሰራ ትውልድ ማለት ነው። ከውጭ አይቶ ወደ ውስጥ የሚሰራ ትውልድ ሳይሆን፣ እግዚአብሔር የሚመራው ትውልድ እግዚአብሔር የሚመራው ትውልድ በውስጡ በመንፈሱ ውስጥ ያየውን ነገር ምንም እንኳን በዚህ ግዑዝ ዓለም ላይ የማይቻል ቢመስልም የማይሆን ቢመስልም የሚያደክም ቢመስልም በዚህ ዓለም ላይ አምጥተን ይህንን ሀሳብ ስናቀርብ ውስጣችን የተቀመጠውን ሀሳብ ስናቀርብ ብዙ ሰዎች ሪጀክት ቢያደረጉትም፣ ማንም ሰው ባያበረታታችሁ፣ ነገር ግን ውስጣችሁ እግዚአብሔር ላስቀመጠው ራዕይ ሁልጊዜ ልትቆሙ ይገባል። ምክንያቱም ውስጣችሁ ያስቀመጠው ራዕይ እግዚአብሔር ያንን ነገር መፈጸም የምትችሉበትን ሁል ጊዜ ራዕይ ሲሰጣችሁ አብሮ የሚሰጣችሁ አቅርቦት አለ። መጽሐፍ ቅዱስ ለዚህ ነው ቪዥን ካለ ፕሮቪዥን አለ ሚለ። ስለዚህ እግዚአብሔር በውስጣችን የሚያስቀምጠው ነገር በጉዞ ዓለም ላይ የማይመጣ ቢመስልም የማይሆን ቢመስልም የማይደረግ ቢመስልም ከኛ አቅም በላይ ቢመስልም ራእዩን የሰጠን እግዚአብሔር ግን ታላቅ አምላክ ስለሆነ በውስጣችን ያለው ራእይ ይፈጸማል። ስለዚህ ሁልጊዜ እግዚአብሔር ውስጣችን ላስቀመጠው ራእይ ልንቆም ይገባል። ምክንያቱም ራእይ ማለት በየትኛውም ሁኔታ ውስጥ ልንቆምበት የምንችልበት ብርታትን የሚሰጥ ኃይል ማለት ነው። ውስጣችን ሆኖ ራእይ ሲኖረው ሰው በአጥንቱ ውስጥ፣ በደሙ ውስጥ፣ ከመንፈሱ ውስጥ ከሁኔታ በላይ የሚገፋው አቅም አለው ማለት ነው። ስለዚህ በህይወታችሁ ውስጥ እግዚአብሔር የሰጣችሁ ራእይ ምንድን ነው? በተለያየ ሁኔታ ሞከራችሁት ፌል ያደረጋችሁበት ምንድን ነው? በተለያየ ሁኔታ ይሄ ራእይ ሊፈጸም አይችልም ብላችሁ የተዋችሁት ነገር ምንድን ነው? ዛሬ ላበረታታችሁ እወዳለሁ። እግዚአብሔር የተናገራችሁ አምላክ አደርሳችኋለሁ ብሎ የተናገራችሁ አምላክ እግዚአብሔር የተናገራችሁ ቦታ ያደርሳችኋል። ስለዚህ ራእዩ እስከ ፍጻሜው ድረስ ይቸኩላል ይላል መጽሐፍ ቅዱስ ትንቢተ ዕንባቆም ምዕራፍ ሁለት ላይ። ስለዚህ ያ ራእይ እስከ ፍጻሜው እስኪሄድ ድረስ አብረነው ልንቆም ይገባል። በእርግጥ ይመጣልና ታገሰዋል። ወንድሜ፣ እህቴ በተለያየ ሁኔታ በተለያየ አለም ሆናችሁ የምትመለከቱ ሰዎች ራእያችሁ መፈጸሙ አይቀርም። ራእያችሁ ሳይፈጸም ደግሞ እናንተ ከዚህ ምድር አታልፉ። ምናልባት እንኳን እናንተ ከዚህ ምድር ብታልፉም እናንተ ካለፋችሁ በኋላ ራእያችሁ ይፈጸማል። ምክንያቱም ራእይ በአንድ ትውልድ ብቻ የሚፈጸም ነገር አይደለም። እናንተ በሌላችሁበትም ሁኔታ እናንተ የጀመራችሁት ራእይ ወደ ፍጻሜ የመምጣት አቅም አለው። ምክንያቱም ራእይን የሰጣችሁ እግዚአብሔር ከሁኔታ በላይ ነው፣ ከገጠሟችሁ ነገር በላይ ነው፣ ከየትኛውም ሁኔታ በላይ ነው። ስለዚህ ዛሬ ላበረታታችሁ ወዳለሁኝ እግዚአብሔር በዚህ ትምህርት ውስጥ ብዙ መልካም ነገሮችን በእናንተ ህይወት ላይ እንዳደረገ አምናለሁኝ። በጌታ በኢየሱስ ክርስቶስም ደግሞ ራእያችሁን እንድታነሱ ውስጣችሁ የተቀመጠውን እግዚአብሔር ያስቀመጠላችሁን የትኛውንም ራእይ እንደገና እንድታነሱ ምክንያቱም በምድር ላይ ከሞት ይልቅ ጠንካራ ነገር ራእይ እንደሆነ እንድታውቁ ፈልጋል። ከየትኛውም ሁኔታ በላይ ጠንካራ የሆነ አቅም ያለው የሰውን ህይወት መለወጥ የሚችለው የእግዚአብሔር የሚሰጣችሁ እግዚአብሔር የሰጣችሁ ራዕይ ነው ስለዚህ በዚህ ሰዓት በጌታ በኢየሱስ ስም ራዕያችሁን እንድታነሱ አበረታታችኋል ወንድሜ ራዕይህን አንሳ እግዚአብሔር የተናገረህን ነገር አንሳ እህቴ እግዚአብሔር ባንቺ ውስጥ ያስቀመጠውን ነገር አንሹ የተናገረሽ ጌታ ታማኝ ነውና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 እንደ ሞተልኝ እንደ ተነሳልኝ አምናለሁ። በዚህ እለትም ጌታዬ አድርጌ እቀበለዋለሁ። እግዚአብሔር አባት ሆይ ልጅህ ስላደረግከኝ አመሰግናለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልበው ከጸለዩ እንኳን ደስ አሎት! ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል። የክብር ህይወት ቤተክርስቲያን መደበኛ ፕሮግራሞችን እናስተዋወቁት ማዳዘዌ ክርስቲያን ሁልጊዜ ቃሉ ላይ ተቀምጦ የመንፈሱን ፍሰት ይጠብቃል። ማክሰኞ ከ11 ሰዓት ከ45 እስከ 2 ሰዓት ከሩብ፣ እሁድ 9 ሰዓት ከ30 እስከ 1 ሰዓት ከ30 እስከ 1 ሰዓት ከ30። እሱ ባያየውም ደቀ መዝሙር ለመሆን ሬዲ ነው። ምክንያቱም ህይወቱ ላይ ገባበታል ነው። ያ የናዝሬቱ ኢየሱስ እዚህ ከሆነ የአንበሳው ልጅ ተራው ያንተ ነው። ተራው ያንቺ ነው። ተነሳና አብራ፣ ሰነሽና፣ አብሬ ሰነሳና፣ አብራ። ከዛ ስለ ወንጌል ዝም አንልም። ዊ ውል ኢቫንጀላይዝ ዘ ሲቲ። እዚህ ቤት ደህና ደራችሁ። ወንጌል ሸምታችኋሉ። ኢየሱስ ክርስቶስ ሞቶላችኋል። ከእግዚአብሔር አፍ በሚወጣ አንድ ቃል ሕይወቶ ለዘል ዓለም ይለወጣል። አድራሻችን ከለም ሆቴል ወደ መብራት ኃይል በሚወስደው መንገድ መቶ ሜትር እንደሄዱ በስተግራ ያገኙናል። የክብር ሕይወት ቤተክርስቲያን